ባለንበት ዘመን ትልቁ የሀብት ማሳያ ማራኪና በቅንጦት የተሞሉ ጀልባዎች ሆነዋል። ጀልባዎች የሀብት መገለጫ፣ የቅንጦት ማሳያ ከሆኑ ሰነባብቷል። እነዚህ ጀልባዎች ታዲያ ዝም ብለው ጀልባዎች እንዳይመስሏችሁ። ከቭላድሚር ፑቲን እስከ ጄፍ ቤዞስ ያሏቸው የግል ጀልባዎችን ለተመለከተ ቅንጡ ቤቱን መጥላቱ አይቀርም። ሂስትሪ ሱሪናም የምትባለው የዓለማችን ግዙፏ ጀልባ 720 ቢሊየን ብር የምታወጣ ሲሆን አደለም ገላዋ፣ በክፍሎቿ ውስጥ የሚገኙ ጠርሙሶች እንኳን በ1854 ካራት ዳያመንድ የተሰሩ ናቸው። የፑቲን ንብረት የሆነችው ሻርዛዴ ጀልባ ደግሞ ጀርመኖች የተጠበቡባት፣ ክሬምሊንን የምታስንቅ የባህር ላይ ቤተ መንግሥት ናት። አዛም የተሰኘችው የንጉሳውያን ቤተሰብ ጀልባም ጸረ ሚሳኤል የተገጠመላትና በቅንጦትና በምቾት የምታጨናነቅ ጀልባ ናት። ለመሆኑ የዓለማችን ማራኪና አጃይብ የሚያስብሉ ሰባቱ ጀልባዎች የትኞቹ ናቸው? ስ This is Azzam, the longest private yacht in the world, and a floating palace that has redefined the boundaries of luxury and engineering. ሰላም ጠና ይስጥልን በመላው ዓለም የምትገኙ ወደ ቻናላችን ቤተሰቦች በዛሬው መሰናዷችን በአስገራሚነታቸው ቀዳሚ ስለሆኑና በምቾታቸው ወደር ስለሌላቸው ሰባት የግል ጀልባዎች እናወጋችኋለን ሀብት ብዙ መገለጫ እየኖረው ይሆናል። ቅንጡ ሰዓቶች፣ ስልኮች፣ መኪኖች፣ እጅግ ውድ የሆኑ መኖሪያ ቤቶች፣ እነዚህ ሁሉ የሀብት ማሳያ ሊሆኑ ይችላሉ። ነገር ግን የቅንጡ ጀልባን ያክል የሀብት መገለጫ የለም። የዓለም ውድ ጀልባዎች ከትንሹ ከመቶ ሚሊዮኖች እስከ ቢሊዮን ዶላሮች ያወጣሉ። ከሚሳኤል መከላከያ፣ ፎቶ ማንሳት እስከሚከላከል ጨረር፣ ከቅንጡ መዋኛዎች እስከ ውድ የመጠጥ መሸጫ ባሮች ድረስ የተለያዩ ቅንጡ ህይወት የሚታይባቸው ሀብታሞች ብቻ የሚኖሩበት የጀልባ ህይወት ነው። ከኮቪድ ወረርሽን ጀምሮ ደግሞ ዋጋቸውና ተፈላጊነታቸው እየጨመረ መጥቷል። ከመዝናኛው ባለፈ ለብዙ ምስጢራዊ የንግድ ስራዎች፣ ለስለላ ተቋማትና ባለሙያዎች ተሰውረው ስራዎችን ለመስራት እየተመረጡ ይገኛሉ።

ይቺ ቅንጡ ጀልባ የጀልባዎች ሁሉ ንግሥት የምትባል ስትሆን ከሷ ኋላ አሉ የሚባሉትን በሶስት እጥፍ የምትበልጥ ውድ ናት። አራት ነጥብ ስምንት ቢሊዮን ዶላር ዋጋ የተቆረጠላት ጀልባዋ በዛሬው አማካኝ ውጭ ምንዛሪ ብንመታው 720 ቢሊየን ብር ታወጣለች። አንድ የህዳሴ ግድብን ልትሰራ የምትችለው ይቺን ከና ያወጣልሽ የተባለ ጀልባ ንብረትነቷ የማሌዥያው ባለ ሀብት ሮበርት ኩክ ነው። 11 ቢሊዮን ዶላር ሀብት አለው የሚባለው ይህ ሰው ግማሽ የሚጠጋ ሀብቱን እዚች ጀልባ ላይ እንደዋለ ይነገራል። 4.8 ቢሊዮን ዶላር ዋጋ እንደ ገበያው ከሆነ በአሁኑ ወቅት 30 ኤርባስ የተባሉ ግዙፍ የፈረንሳይ አይሮፕላኖችን መግዛት የሚችል ዋጋ ነው። የብዙ ሀገራትም ዓመታዊ ጥቅል ምርት ሊሆን የሚችል ዋጋ ነው። መቶ ሺህ ኪሎግራም የምትመዝነው ይህቺ ጀልባ በወርቅና በፕላቲንየም የተሰራች ስትሆን በውበትና በውስጣዊ እይታዋም ከሰማይ ከወረዱ ሜትሮይቶች ከምድር ተቆፍረው እስከወጡ የዳይኖሰር አጥንቶች ድረስ ገብተውላታል። 24 ካራት የሆነ 10000 ኪሎግራም የሚመዝን ወርቅ ለግንባታዋ የተጠቀመችው ጀልባዋ ዋነኛ ክፍሏ ውስጥ ደግሞ 68 ኪሎግራም በሚመዝን ወርቅ የተሰራ አኳሪየም ይገኛል። በእያንዳንዱ የጀልባዋ ባንኮኒ እጅግ ውድ መጠጦች ሲኖሩ ጠርሙሶቻቸው 185 ካራት ከሆነ ዳያመንድ የተሰሩ የጣሊያን ውድ መጠጦች ናቸው። የመጠጦቹ ጠርሙሶች ብቻቸውን 43 ሚሊዮን ዶላር ያወጣሉ። ሌሎች የትም ቦታ የማይገኙ ለጀልባዋ ብቻ የተሰሩ ሁለት ብራንዲዎችም ይገኛሉ። እስቴ ዋር ሃውግስ የሚባል እንግሊዛዊ የቅንጦት ዕቃዎች ዲዛይነር የሰራትይች ጀልባ የአመቱ ለዕድሳት ብቻ 50 ሚሊዮን ዶላር ወይም 7.5 ቢሊዮን ብር ወጪ ይደረግባታል። ሁለተኛ ላይ የምናገኛት ኤክሊፕስ ጀልባን ነው። This beauty is 162.5 meters in length and the cost was about 340 million pounds.

ሮማን አብርሃሞቪች አብርሃሞቪች በዩክሬን ሩሲያ ጦርነት ግን እንግሊዝ ክለብን ሽጠህ ውጣልኝ አለችው። አሁን አብርሃሞቪች እንደ ድሮ በቼልሲ ሳይሆን የሚታወቀው በኤክሊፕስ ነው። ኤክሊፕስ በዓለም ሁለተኛዋ ውዷና ቅንጧ ጀልባ ናት። 1.5 ቢሊዮን ዶላር ዋጋ አላት። ለአንድ ምሽት ፓርቲ አምስት ሚሊዮን ዶላር የምታስወጣው የሮማን አብርሃሞቪች መርከብ 162 ሜትር ትረዝማለች። ኢክሊፕስ ከፍተኛ የሆነ ጸረ ሚሳይል ሲስተም፣ ጥይት የማይበሳቸው መስኮቶች፣ እንዲሁም በጀልባዋ ላይ እየተዝናኑ ያሉ ሰዎችን ያለ ፈቃዳቸው ፎቶ ማንሳት የሚከላከል ሌዘር ጨረር ተገጥሞላታል። የተጠቃሚዎቿንም ደህንነት በእጅጉ የምጠብቅ ጀልባ ናት። ከደህንነቷ ባሻገር 24 ባሮች ሁለት ኛ ገንዳዎች ሲኖሯት አንደኛው ገንዳ እንደ አስፈላጊነቱ ወደ ዳንስ ፍሎርነት የሚቀየር ነው። ወደ ውቅያኖስ ውስጥ የሚገባና ውቅያኖስን እያዩ የሚደንሱበት ዲስኮ ሆል ሲኖረው ውቅያኖስ ለሚወዱ እጅግ የተለየ እይታን የሚፈጥር ነው። ጀልባዋን ዲዛይን ያደረጋት ብሎምቮስ የተባለ ጀርመናዊ ጠበብት ነው።

ሞናኮ በፈረንሳይ የሜዲትራሊያን ባህር ዳርቻ የምትገኝ ሉዓላዊ ሀገር የሆነች ከተማ ናት። የቢሊየነሮች ሀገር የምትባለው ሞናኮ እጅግ በሚያምር የከተማ ግንባታ ዲዛይን፣ ዝነኛ በሆኑ ካዚኖዎች፣ በታዋቂው ሞናኮ ግራንድ ፕሪክስም ትታወቃለች። በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች ሞናኮን ለመጎብኘት ቁማር ለመጫወት አስደናቂውን የሜዲትራሊያን ባህር ውበትን ለማየትና በጀልባ ለመንሸራሸር ወደ

እና ስትሪትስ ፍ ሞናኮ የተባለችው ጀልባ ዋና ሀሳቧ ይህንን እይታ ወደ ጀልባ ዲዛይን መቀየር ነው። 1 ቢሊዮን ዶላር መቶ 150 ቢሊዮን ብር ታወጣለች ተብላ የታሰበችው ይች ጀልባ እስካሁን ከንድፎ ወደ ተግባር አልገባችም። ንድፏን አይቶ ገንዘቡን ኢንቨስት አድርጎ ወደ ግንባታ የሚያስገባት ኢንቨስተር እየጠበቀች ትገኛለች። 155 ሜትር ርዝመት ይኖራታል የተባለችው ይች ጀልባ በአንድ ጊዜ 15 እንግዶችንና ሰባ ሰራተኞችን እንድትስተደርጋ የምትዘጋጅ ሲሆን ሁሉም እንግዶች የራሳቸው የግል አስተናጋጅ ይኖራቸዋል። የጀልባዋ ውስጣዊ ክፍሎች ከሆቴል ዲፓሬስና ሆቴል ሉዋስ የተቀዱ ሲሆን የታዋቂው የቁማር ቤትን ሞንቴካርሎ ካዚኖን የኮረጁ ክፍሎችም አሏት። አራተኛ ላይ የምናገኛት የፑቲንን ጀልባ የሆነችው ሻርዛዴ ጀልባ ነው። የባህር ላይ ቤተ መንግስት የምትባለው ሻርዛዴ እጅግ የረቀቀውበትና ጥንቀቅ ያለ የጀርመን የኢንጂነሪንግ ጥበብ የተገናኙባት እጅግ አወዛጋቢ ጀልባ ናት። 700 ሚሊዮን ዶላር ወይም 105 ቢሊዮን ብር የምታወጣው ይች ጀልባ በዓለም ረጅሟ ባለሞተር ጀልባ ሆና ክብረ ወሰኑን ይዛለች። የአብራሞቪ ጀልባ ኤክሊፕስ በባህር ላይ ያለች ወታደር ታንከር እንደምትባለው ሁሉ ሻርዛዴ ደግሞ ባህር ላይ ያለች ቤተ መንግስት ተብላ ትጠራለች። በዚች ጀልባ የቱርክ ስቲም ባዝ ካይሮቴራፒ ሃይድሮ ማሳጅና ሳውና ይገኛል። መታጠቢያ ቤቶቹም በወርቅ በተሠሩ ቁሳቁሶች የተሟሉ ናቸው። ይቺ ጀልባ ከ222 ጀምሮ በጣሊያን መንግሥት አገዳ አገልግሎት እየሰጠች አይደለም። እንደ አብዛኞቹ ሱፐር ጀልባዎች ሁሉ ባለቤቷ በውል አይታወቅም። አንዳንዶች የመታገዷዋን ጉዳይ ያነሱና ከሩሲያን በተለይ ከፑቲን ጋር ግንኙነት ስላላት ነው ይላሉ። ከፍሎረንስ ዘጠና ማይልስ ርቀት ማሪና ዲ ካራራ የተባለ ወደብ ላይ በጣሊያን መንግስት የተያዘችው ጀልባዋ ባለቤቷ ጥገና እንዲያደርግ ቢፈቅዱም እንድትንቀሳቀስ ግን እስካሁን አልፈቀዱም። በ2020 ተገንብታ ካለቀች በኋላ ሁለት ጊዜ ወደ ሩሲያ ሶቺ የቀዘፈችው ጀልባዋ እንቅስቃሴዋ ከሩሲያ ጋር ያላትን ግንኙነትን የሚያስጠረጥር ነበር። ሻርዛዴ የሩሲያው ቢሊዮነር ኤድዋርዶ ኩዳናቶቭ ንብረት እንደሆነች ቢነገርም እሱ ሽፋን እንጂ ዋነኛ ባለቤቷ ቭላድሚር ፑቲን ናቸው ይባላል ይላል። ጀልባዋ 22 ካቢን፣ ሁለት ሄሊኮፕተር ማረፊያ፣ ህስፓና የተለያዩ ቅንጡ መገልገያዎች አሏት። ልክ እንደ ሮማን አብርሃሙቪ ጀልባም የጸረ ሚሳኤል እና ሌሎች ዘመናዊ የደህንነት ቴክኖሎጂዎችም የተገጠሙላት ናት። አምስተኛ ላይ የምናገኛት ኮሩ የምትሰኘዋን የጄፍ ቤዞስን ጀልባ ነው። አት ፈርስት ግላንስ፣ 127 ሜትር፣ 416.5 ፊት። ኮሩ ስድስት መቶ ሚሊዮን ዶላር የምታወጣ የዓለማችን ሀብታም የሆነው የጄፍ ቤዞስ ንብረት የሆነች እጅግ ዘመናዊና ቅንጡ ጀልባ ናት። አድቬንቸር ወይም ጀብዶችን በመስራት የሚዝናናው ጄፍ ቤዞስ ወደ ሩቅ የባህር ክፍሎች መቅዘፍና ጥልቅና ጨለማ ወደሆኑ ዋሻዎች ውስጥ በምርኩዝና በገመድ በመጓዝ ረጅም ርቀቶችን ፈረስ በመጋለብ ትርፍ ጊዜውን የሚያሳልፍ ሰው ነው። ለአንድ የጠፈር ጉዞ 5.5 ቢሊዮን ዶላር ያወጣው ቤዞስ ለእንዲህ አይነቱ ቅንጡ ጀልባ 600 ሚሊዮን ዶላር ማውጣቱ ብዙም የሚገርም አይደለም። ኮሩ 2018 ዲሴክተር ናቫል አርክቴክቸር ዲዛይኗን አሾንኮ የሚባል የጀልባ ኩባንያ የሰራ ስትሆን ብዙ ጊዜዋን አብላ ሰርዳም የተባለ የሆላንድ ወደብ ላይ ታሳልፋለች። ርዝመታቸው ሰባ ሜትር የሚደርሱ ሶስት ምህልቆች ያሏት ጀልባዋ የድሮ የቀዘፋ እውቀትን በአዲስ ቴክኖሎጂ በሚል ሀሳብ የሰራች ናት። ኮሩ በታዋቂ ሰዎችም ጊዜ ለማሳለፍና ለመዝናናት የተመረጠች ናት። በዚች ጀልባ ቶም ክሩዝ ፊልም ሲቀረጽባት፣ ሪያና ልደቷን አክብራበታለች፣ ክርስቲያኖ ሮናልዶ ለአንድ ሳምንት ተዝናንቶባታል። ኪም ካርዳሽያንም በጀልባዋ ላይ ከተዝናኑ ሴሌብሪቲዎች አንዷ ናት። ኮሩ ሌላው ልዩ የሚያደርጋት አቢዮና እየተባለች ረዳት ጀልባ ስትኖራት ይቺ ጀልባ ትልቋን ጀልባ ተከትላ የሄደችበት አብራ የምትሄድ ስትሆን ለዋና ጀልባዋ ምግብ፣ ሄሊኮፕተርና ሌሎች አስፈላጊ ሰራተኞችን ይዛ የምትጓዝ ናት። በ2020 ተጀምራ በ2023 የተጠናቀቀችው ጀልባዋ ከሙከራ ጀምሮ ግን ውዝግብ አላጣችም። ጀልባዋ ከተሰራችበት ወደብ ለመንቀሳቀስ ስትሞክር በሆላንድ ሮተርዳም የሚገኘውን ታሪካዊውን ድልድይ በጊዜያዊነት ማስፈረሷ በቅርስ ተቆርቋሪ

ኢትስ አ ማርቨል ኦፍ ሞደርን ዲዛይን በ2013 ሥራ የጀመረችው 600 ሚሊዮን ዶላር የምታወጣው አዛም የመጀመሪያዋ የግል ጀልባ ናት። 180 ሜትር ርዝመት ያላት ጀልባዋ የአቡዳቢው አሚር ሼክ ኸሊፋ ቢን ዛይድ አልናህያን ንብረት ነበረች፤ እሳቸው ሲሞቱም ወደ ልጃቸው መተላለፏ ይነገራል። ሁለት የጋዝ ተርባይን እና የዲዝል ሞተር ያላት ስትሆን በሰዓት 60 ኪሎ ሜትር የምትጓዝ ፈጣን ጀልባ ናት። የሚሳኤል መከላከያ እና ሌሎች የደህንነት መከላከያዎችም የተገጠሙላት ናት። በአንድ ጊዜ 36 ሰዎችን ብቻ በእንግድነት መቀበል የምትችለው ጀልባዋ ምንም ንግድ የማይነገድባትና ንጉሣውያኑን ብቻ የምታስተናግድ ናት። ውስጧን በኤምሬትሶች ባህላዊ ቅርሶችና በከበሩ ማዕድናት የተጌጠ ነው። እጅግ ሀብታም የነበሩት ሼክ ካሊፋ ቢን ዛይድ አልናህንያ በ2950 ቢሊዮን ዶላር የተገመተ ሀብት ነበራቸው። የሚመሩት ንጉሳዊ ቤተሰብም በ830 ቢሊዮን ዶላር የዓለም ሁለተኛው ሀብታም ንጉሳዊ ቤተሰብ ነበር። የሄሊኮፕተር ማረፊያ ያላት ጀልባዋ ሰብማሪን ወይም በከፊል ውቅያኖስ ውስጥ የገባ ክፍልና ውቅያኖስን መመልከቻም አላት። አምስት ኮከብ ሆቴል ደረጃ ያለው አገልግሎት ያላት አዛም ወንዶችን የሚያስተናግድ መመገቢያ ስፍራ፣ ውቅያኖስን እያዩ የሚሰሩበት ጂም፣ ሀያ ሰዎች ቢፈልጉ ተኝተው ፊልም ማየት የሚችሉበት ሲኒማም አላት። ከዚህ ሌላ ውቅያኖስ ላይ ለመዝናናት የሚሆኑ ፈጣን ጀልባዎችና የውቅያኖስን ውስጠኛ ክፍል ለማየት የሚሆኑ ሁለት ሰው የሚይዙ ባህር ሰርጓጆችንም አብራ ይዛለች።

ነገር ግን እስካሁን ቢል ጌትስ ይህችን ጀልባ ተጠቅሞ እንደማያውቅ ይነገራል። ይህችን ጀልባ ለኃይል ምንጭነት እንደ ሌሎቹ ጀልባዎች የምትጠቀመው ነዳጅ ሳይሆን በሃይድሮጅን ፊውል ሴል ነው። ይህም ማለት ውሃን ከውቅያኖሱ ላይ ወስዳ ከውሃው ላይ የሃይድሮጅን ንጥረ ነገርን በመለየት ወደ ኃይል ምንጭነት ትቀይራለች ማለት ነው። የምትለቀውም በጭስ ፋንታ የውሃ እንፋሎት ነው። ስለዚህ በአካባቢና በከባቢ አየር ላይ የምታደርሰው ጫና ለዜሮ እየተጠጋል ነው። ተሰርታ ለመጠናቀቅ አምስት ዓመታት ፈጅቶባታል። ፕሮጀክት 821 ተብላ የምትጠራው ይቺ መርከብ 43 ሠራተኞችና 30 እንግዶችን የምታስተናግድ ሲሆን 15 ካቢኖችም አሏት። ሆስፒታል፣ ላይብረሪ፣ ሊፍት፣ የፊልም ቲያትር፣ ጂም፣ መዋኛ እና ሌሎች አስፈላጊ ነገሮችም ተገንብተውላታል። የችን ጀልባ ከሌሎች ልዩ የሚያደርጋትን ባለሙያዎች ሲናገሩ ሌሎቹ ቅንጡ ጀልባዎች ዋና ትኩረታቸው ውበት ሲሆን፣ የዚች ጀልባ ዋና ትኩረት ግን ተፈጥሮን ያማከለ መሆኑ ነው። ከተለመዱት ጀልባዎች በተቃራኒ የሞተር ቦታዋ ብዙ ቦታ የያዘ ሲሆን፣ አካባቢን የማትበክል ዘመናዊና ቅንጡ ጀልባ ናት። ወደ ቻናላችን ቤተሰቦች፣ ለዛሬ ያሰናዳንላችሁ የሚመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ